ቴረር እንዳትለቁብን እንጂ ቤካና ስምርዬ ውብ ሆናቸዋል። ኧረ ኧረ ሄዶባቸዋል። እንዲዬ የቅመሟ እህት የቅመሟ የሀይሚ እህት ወልዳለች። እንኳን ደስ አለሽ። እንኳን ማርያም ማረችሽ። ማዞካ መታለች ልጇን ልታርስ እንግዲህ። ትላንትና ሀይሚ ሻንጣዋን አንስታ ወደ ቡታጅራ ያለችው የአባቷ ነገር ስለማይሆንላት ነው። ሀይሚዬ አሁን ተግባባን። ሰላም ጤና ይስጥልን ውድና የተከበራችሁ የቻናላችን ቤተሰቦች እንዴት አላችሁ? እንዴት ናችሁ? አለው ደህና ነኝ፣ እግዚአብሔር ይመስገን፣ ሁሉ ሰላም ነው። በኒጋ ሁሉ አሾይና ነው። እንዴት ናችሁ? ደህና ናችሁ? ሁላችሁም በያላችሁበት የእግዚአብሔር ሰላም ከእናንተ ጋር ይሆንላችሁ። የረመዳን ስራ እንዴት እያረጋችሁ ነው? እኛ እንደዚህ እያረገን ነው። እንግዲህ ወደዛም ወደዚህ እያጣመመን እያጣመረን እዚህ አድርሶናል ማለት ነው። ሁላችሁም በሰላም ይሄን ረመዳን እንድጨርሳችሁ ባለሙሉ ተስፋ ነኝ። ምክንያቱም ያው የሆነ ነገር ቢፈጠር ያው ቲክቶክ መቼስ የቲክቶክ አምባሳደር አይጠፋም እያንዳንዱ ነገር ማለት ነው። እና ዛሬ የተከሰትኩበት ምክንያት እንግዲህ ሀይሚና ብሩኬ አልመጡም እስካሁን ባለችው ሰዓት ውስጥ አልመጡም ማለት ነው። ግን ዛሬ ሀይሚን ቲክቶክ ላይ አይቻታለሁ። ጠፋች፣ ምናምን ምናምን ብላችሁ ለምታወሩ ቴራራሞች ማለት ነው አልጠፋችም። የት ነው የምጠፋው? የት ምንድን ነው የምጠፋላችሁ እንዴ? አላበዛችሁትም? እንዲህ የሆነ ነገር ጠፋች፣ ጠፋች፣ ጠፋች። ለምንድን ነው የምጠፋው? ምን ሆና ነው የምጠፋው? ምን ተፈጥሮ? አይ፣ እናንተ እናንተ ብቻ ዩቲዩበሮች ትገርማላችሁ። እኔም ዩቲዩበር ነኝ፣ ግን እኔ እንደዚህ ብዬ አልሰራም። ጠፋች ብዬ ነው ያልሰራ፣ በፍጹም ሰርቼም አላውቅም። ግን ጠፋች እያለ የሆነ ሰው ጠፋች ብሎ ሲሰራ ገረመኝ ገረመኝ፣ በቃ ኧረ በስመ አብ። ለነገሩ በዚህ ልክ የሚሰራውን ሰው እንኳን ወይ የት ሄደች፣ ልክ ነሽ እኮ ትጠፋለች ምናምን ሀይሚዬን እናንተ አታቋጥም ሀይሚዬ እኮ ማለት ማለት ነው። እንዲህ በጆሮ ግንዳችሁ ነው እያረደቻችሁ ቁጭ የምታረጋችሁ በሙዚቃ ማለት ነው። ይመችሽ ሀይሜ፣ የምሬ ነው። አንጫጫቸው እንደዚህ አንድ ሽጉጥ ብንታረግና ማለት ነው። በቲክቶክ የምትናገራቸው ነገሮች፣ ጥቅሶቿ ምናምን ኦ ማይ ጋድ፣ ራስ ያሳምማል። እኔን አይደለም ያመመኝ ታዲያ፣ ቤተሰብ እኔ አያመኝም መቼም ማለት ነው። ምክንያቱም በዚህም ተባለ በዛም በዛም በዛም ተብሎ ማለት ነው፣ ነገ ጠዋት ቡርኬና ሃይሚ ስለሚተቃቀፉ እኔ ምንም አያመኝም፣ አይቆርጠኝም፣ አይፈልጠኝም። እና ዛሬ የመጣሁበት ጉዳይ ምን መሰላችሁ? ሃይሚዬ ጠፋች ለሚሉት ሰዎች አትስሟቸው። ሃይሚዬ አልጠፋችም፣ ግን ቡታጅራ ሄዳለች። ቡታጅራ ጋሽዬ ጋ ሄዳለች። ለምን ብትሉ ቡርኬም ቡታጅራ ሄዷል፣ ሙሽዬ ጋ ከዱባይ ከመጡ ስላላገኟቸው መሄድ ስላለባቸው ያው ሲሄዱም ተመርቀው ስለሆነ የሄዱት መሄድ አለብን ብለው ሄደዋል የሚል ወሬን የሰማሁት ቤተሰብ እኔ አላየሁም፣ ወሬን የሰማሁት እና ቤካም እንደምታየት እንግዲህ ያው ከሳምሪ ጋር ምርጥ ምርጥ ቪዲዮ አበባው ይገርማል። እናንተ ኦ ማይ ጋድ ለመጀመሪያ ጊዜ ኦ እኛ ኮ ብሩክ አበባ እንዲሰጣት ለሃይሚ ማለት ነው ስንት ጦርነት ካፍተን ነው ያሰጠ ነው እኮ ግን ለቡቡ ማለት ነው እና ዛሬ እንትና ማን ነው እሱ እንደዚህ ቀድሞ ሲሰጥ ገረመኝ። የሰጣት አበባ ደግሞ በጣም የሚገርመው አበባ ነው፣ ለየት ያለ ከማንም ጋር ማይገጥም ነገር ማለት ነው። እና ውድ ቤተሰቦች የምንላችሁ ፈልጌ ነው እንግዲህ ያው እንዳታጨልሉን። መልካም የፍቅር ዘመን ይሆንላችሁ፣ መልካም የመጣመር ዘመን ይሆንላችሁ ብያለሁ ለቤኪ ና ለሳምሬ ማለት ነው። ሌላው ዛሬ ሀይሚ ስላልመጣች ብዙዎቻችሁ ደብሯቸዋል፣ ግን ቲክቶክ ላይ ስላለች ደግሞ ምንም ቅር አይበላችሁ። ጠፋች የሚሉ ብለው ቪዲዮ የሚሰሩት ውሸታቸውን ነው፣ አትስሟቸው። ሌላ ደግሞ ብሩኬም እንደሆነ አፈቀን ጠፋ የኔ ጠንበለል የኔ ሸበላ እያላችሁ ነው። የእናንተ ሸበላ ምንም አልሆነም። ዘና ፈታ እያለ ነው አሁን ቢዚ ነው። ከሁለት ሳምንት በኋላ ሰርፕራይዝ አለ። የሃይሚ ሁለት መቶ ሺህ አልሞላ ስላለ ነው። ሰርፕራይዙ ምንድን ነው? ያው እንግዲህ ታውቃላችሁ እስከ ዛሬ ሃይሚ ቡርኬ ዘለኝ ነው ምትለው። አሁን ግን በቃ በሯ ላይ ቆም አርገ ሸከርከር አርጎ ወደ ፈለገችበት ቦታ ይወስዳታል እና ማለት ነው። ሁልሽም የራስሽን ኑሮ ኖሪ። እነሱ የራሳቸውን ኑሮ እየኖሩ ነው። ቤተሰብ ቤተሰብ እኔ የምላችሁ ነገር ማለት ነው የራሳችሁ ኑሮ ኑሮ። ሁሉም ደስተኛ ነው። ያው አንዳንዴ በፍቅር መካከል እኮ ግጭት ይኖራል። ግጭት አለ ማለት ደግሞ መለያየት ምናምን የሚባል ነገር ምን ያመጣዋል? ለምን ይለያያሉ? ለምን ለመለያየት እኮ ይህን ያህል ጊዜ አይጓዙም። እነሱ ማሰብ ያለባቸው እሱን ነው እና ብዙ ጊዜ ሀይሚዛ በምትመጣው አይዲያ ላይ እኛ ስንናገራት ጎዳችኋት፣ በደላችኋት። እኔን እኔን እኔ እኔ አሁን ዛሬ ቲክቶክ ላይ ዘቅዝቃችሁ አይቻችኋለሁ። እኔ ስለ ዘቅዝቃችሁ አይደብረኝም ማለት የሚያስደስታችሁ ከሆነ አድርጉ። ግን እኔ ቪዲዮን ለሶስት ጊዜ ሰማሁት፣ ማለት ምን አድርጌ ነው ምናምን ብዬ ማለት ነው። ምክንያቱም ከዚህ በፊትም ቃል አስገብታችሁኝ ስለሆነ ተናግሬ ያለሁ መጥፎ ነገር ላላወራ ብዬ ተናግሬ ያለሁ። ግን የተነጋግር ነው ነገር እሷ ቪዲዮ ስትለቅ ሀሳብ አትስጪ አቁሚ ምናምን በሚለው ሳይሆን፣ ሀሳብ ስጪ ግን ሚዛናዊ የሆነ ሀሳብ ስጪ ነው ያላችሁኝ። አትሳደቢ፣ ተሳድቤ አላቅም። እሱንም እኮ አትሳደቢ አላችሁኝ። እምኑ ጋ ነው ነው ስድብ? አልተሳደብኩም ስላችሁ ባለፈው እሺ፣ አንድ ነጥብ የያዛችሁብኝ፣ እሺ ብዬ አለፍኩኝ። ከዛ የች ፕራንኳ የሃይሚ ፕራንክ ደረቅ ነው ያልኳት እሷን ሷን ፓርቲዛችሁ ተሳለቃችሁ ባት። እሺ በቃ ይሁን ጥፋተኛ ቆንቁኝ ኦኬ በቃ ሶሪ ይቅርታ ብያችሁ ተለያየን ማለት ነው። አሁን ደግሞ ትላንትና ስለመጣው ቪዲዮ ሀሳብ አስተያየት ሰጠው ዛሬ ጠዋት በደንብ ተኝቼ ሳዳምጠው በቃ አንዳንድ ሀሳብ የሚሰጥበት ነገር ስላለ ሀሳብ ሰጠሁበት ማለት ነው። እኔ ሀሳብ የሰጠሁበት ደግሞ ደሞ እንዳለ እሷ ጋር ኮመንት ሄጅ ሲሄድ እውነት ሳስቻለሁ ብዬ ሄጀ ኮመንት አየሁት። ኮመንት ላይ ያለው እንዳለ በቃ ሀይሚዬ እያስተካክል የለን ሀይሚዬ ድሮ ጸባይሽ መልሹ ምናም በእርግጥ የልቧን ማን ያቃል ያላቸው አላቸው። የልቧን ማ እኛም አናቅም እኮ የብሩክንም የልቡን አናቅም እኮ። የሀሳቡን ያሳውን አናቅም። ግን እኛ ምን እናገረው እዚህ ቪዲዮ ላይ የተናገሩትን ቪዲዮ ላይ ይዘውልን የመጡትን ነው እንጂ የልባቸውን የውስጣቸውን እነሱ ራሳቸው ናቸው የሚተዋወቁት፣ ራሳቸው ናቸው የሚተካከሙት፣ ራሳቸው ናቸው የሚደጋገቡት። እና ከሌላው የተለየ ዩቲዩበር እኔ ምን ሰርቼ ነው ብዬ ያዩ ነበር። ዛሬና እንትና በሱ ፍቃድ የሚል ዩቲዩብ ጋር ሄዱ። እሱ አሁን ከእኔ ጋር ተመሳሳይ የሆነ አስተያየት ነው የሰጠው። ደግሞ መሆን ያለበት ነገር ነው አንድን ሰው እስካፈቀራችሁ ድረስ የሆነ ችግር ተፈጠረ ብድግ ብሎ መሄድ እኔ አግባብ ነው ብዬ አላስብም። አሁንም እኔም ማምንበት የተናገርኩት ማለት ነው። ግን እሄዳለሁ ያለችው እሷ ብቻ ስለሆነች ለምን ትያታለሽ ነው ያላችሁት ማለት ነው። ማለት የለብኝም ብዬ አላስብም ምክንያቱም እናንተ መሄድ የለባትም እኔ መሄድ የለባትም ያልኩበት ምክንያት ለሁለቱ መራረቅን ስለማልፈልግ ነው። እናንተ ደግሞ መሄድ አለባት ያላችሁ ምክንያት የራሳችሁ ምክንያት ይኖራችኋል። ያንንም ምክንያታችሁን እኔ አላውቅም። እንዴት አውቃለሁ? ሰው ሁሉ በእናንተ ማለት እናንተ በምታዩት አንግል ማየት አይቻልም። እንግዲህ ሁሉንም ሰው አስደስታለሁ፣ ሁሉንም ሰው በምድር ላይ ያለውን ሰው ሁሉ አስደስታለሁ ማለት ይከብዳል። ማለት በምድር ላይ አልኩኝ። በምድር ላይ ያለውን ሰው ሁሉማ ፈጣሪም እንኳን አንዳንድ ጊዜ ያው እንትን ይባላል አይደል እንዴ። ከፈጣሪ ላይም ስህተት ይኖራል ይባላል እና አሁን ለምሳሌ አንዱ ቆንጆ አንዱ ማያምር አንዱ ምናምን ሲፈጠር የእግዚአብሔር ፍጥረት ነው ሁሉም ይባላል አይደል እንዴ። ግን እሱ ሲፈጥረን አሁን ይሄን አያምርም ይሄን እንደ ቆንጆ ነው ብሎ አይደለም የሚፈጥረው። ያው እሱ የሰራ የሰራ ነው፣ የፈጠረንን የሰጠንን አካልና የሰጠንን ተሰጥቶ ይዘን ነው የምንጓዘው ማለት ነው። ስለዚህ እኔም ደግሞ እዛው ቦታ ላይ ያየሁትን ነገር እንደ አንድ ሰው የራሴን ሐሳብ ያስቀመጡት አስቀምጡትና ዛሬ ብዙዎቻቸው ስትቀየሙ ስላየው ነው እኔ ደግሞ ከዚህ በፊትም እኔ ላጠፋ እችላለሁ ግን ላለማጥፋት ሞክራለሁ ብዬ ቃል ገብቼላችኋል ቃሌን ማጠፍ አልፈልግም ቃሌን ማጠፍ አልፈልግም ግን የተነጋገርነው ነገር ላልሳደብ ነው ላልሳደብ እሱንም ሳልሰድብ ማለት ነው። ሳልሰድባት ሰድበሻታም ብላችሁ እሺ ብዬ ይቅርታ ጠየቅኳችሁ። ግን አሁን እኔ ምኑ ጋ ነው የእኔ ስህተት? ምንም ስህተት የለብኝ። አንዳንዶቻችሁ ነግራችሁኛል። ማለት ለእሷ ለሞራሏ ሴት ልጅ ናት። ሴት ወንድ የሚባል ነገር የለም እዚህ ጋር በነገራችን ላይ ማለት ነው። አንድ ነገር ምነግራችሁ ነገር ሴት ወንድ የሚባል ነገር የለም። ቡሩኬም ራሱን የቻለ ሞራል አለው። ሀይሜም ራሷን የቻለ ሞራል አላት። ሁለቱም እኩል ነው ሞራላቸው። ግን እኔ ለሁለቱም ነው ፍርድ የሰጠውት በቃ እኔ ለሁለቱም ነው ፍርድ የሰጠሁት። በቃ ፖርኬ እኔ ወንድ ልጅ ነኝ፣ አንቺ ሰበር በይልኝ አላት። እሺ ብላ ራሷ ናት በስተ መጨረሻ እሺ ብላ በቃ እሺ፣ እኔ እሺ ብላ ፊቷን አዙሪያ የሄደችለት በቃ፣ እሱም ደስ አለው ይዟት ሄደ። ከዛ መጨረሻውን አናቅም። እንደገና ደግሞ ሌላው ዛሬ በሰራችሁ እንትን ላይ ሙዚቃ፣ ባለፈው የፉዬን ቀሚስ ለብሶ ስለመጣ በፉዬ ቀሚስ ነው የተጣሉት። እኔን እሷ እንደዚህ በዚህ በጥቃቅን ነገር እንደዚህ ጸብ የምትፈልግ ሴት ነው እንዴ መስላችሁ? እሷ ለ እንዴት እንደዛ ልትሉት ትችላላችሁ? ይሄ የራሷ አመለካከቷ ነው። በነገራችን ላይ ማለት ነው ብሩክም ኩሩ ወንድ ነው፣ ሀይሚዬም ኩሩ ሴት ናት። እውነቱን ልንገራችሁ፣ የምሬን ነው። ሁለቱም የሆነ የማይግባቡበት ነገር ቢኖርም እንኳን ያኔ በዝምታ ለማለፍ ነው የሚሞክሩት፣ ለመግባባት ሀይሚ ደግሞ ትምህርቴንም ትቻለሁ አንተ ካላወራ ምን እሰራለሁ ያለችበት ምክንያት ያው የምትወዱትን ሰው እንግዲህ አደለም ሀያ አራት ሰዓት ለደቂቃም ይከብዳቸዋል። ስለሚከብድ ነው እኔ በእሷ እኮ አልፈረድኩም እኮ። ግን ምንድን ነው እዚህ ጋር እኔ የፈረድኩት ነገር ባትሄድ ነው የሚለው፣ ባትሄድ የሚለውን ነገር ነው የፈረድኩት ማለት ነው። ምክንያቱም ከሄዱ ሄዱ ነው፣ በቃ ሌላ ጸብ ነው የሚፈጠረው። የምትሄደው ቤተሰብ ጋር ነው ሁላቸውም እንደዛ ብላቸዋል። አሁን እኔ ከባሌ ጋር ስጣላ ቤተሰብ ጋር ነው መሄደው ምናምን ያላችሁኝ አላችሁ ኮመንት ስር፣ ግን ኖ እኔ አልሄድም። እኔ በበኩሌ የፈለገ ነገር ይምጣ፣ አግብቼ ወጥቼ ባሌ እሰጣለሁ ብዬ እኔ ቤተሰብ ጋር ብሞት አልሄድም። ለምን እንደ የፈለገ ነገር አይመጣም? እግዚአብሔርን ነው ምላችሁ። እኔ አልሄድም። በሰላሙ ጊዜ ልሄድ እችላለሁ፣ ግን ከባሌ ስጣላ ከቤት ወጥቼ አንድ ቀን አላድርም። አንድ ቀን ለማን ስለሆነ ያስወጣኛል? ለምን ወጣለሁ? ያለውን ነገር እዛው ፍርጥርጥ አድርገን እንነጋገራለን። ዱላም ከሆነ ዱላ ነው፣ ፀብም ከሆነ የፈለገ ነገር ይመጣል እንጂ ባሌ ተጣላሁ ብዬ አባቴ ቤት እግሬን አንስቻል ሄድም ይሄማ፣ አባቴ ማስናቅ ነው፣ አባቴ ማስደፈር ነው የሚሆነው። እግዚአብሔርን እንዴ አልነግራቸውም። ሁላ ሁላኔ ማለት ነው እንዴ ለምን ነግራቸዋለሁ? እና ግን አሁን የሀይሚ ያን ያክልም የሚያስገር ነገር የለውም። የሀይሚ ሲጀመር ማለት ነው ያው እሷ ብቻዬንም ስለሆን ኳንተም ገዘጋሃኝ እኔ ቤተሰብ ጋር ሊሄድ ትንሽ ልረፍ ብላ ነው እሱ ያሰበችው ማለት ነው። ከዚህ በፊት ደግሞ ብሩኬ እንደዚህ አይነት እድሎች ስጠይቅህ ስጠይቅህ አትፍቀድልኝ እንድትፈቅድልኝ አልፈልግም እኔ ካንተ ጋር ሰሆን ነው የምደሰተው ብላ ብላለች። እንደው ብዙ ቦታ እያንሸራሸራችሁት ነው ያለው ብዙ ቦታ ማለት ነው። ይህንን ቃል ማለት ነው። ያንን ቃል ደግሞ እሱ ተግባራዊ እያደረገው ነው። ከዚህ በፊት የሚያደርግበት ምክንያት እሷን መጫን ስለማይፈልግ የሚጫናት ስለመሰላት ነው ስለመሰለው ነው አሁን ላይ ግን ያንን ነገር ትቶታል ኦልሬዲ እሷ የምትፈልገውን ሳይሆን በቃ የነገረችውን ነው እያደረገ ያለው ገባችሁ መከልከል ስላለበት ብቻ ከለከላት አስቆማት እሱንም በፍቃደኝነት በቃ ከእኔ ጋር መጣላት ካልፈለግሽ አትሂጂ አላት እና እኔ ጥያቄ የሆነብኝ ለምንድን ነው የማልሄደው እንዳልሄድ የምትፈልገው ለምንድን ነው ብላ ጠየቀችው ይሄ ጥያቄ ምንም አልተብራራልኝም፣ ምንም ግልጽ ሊሆንልኝ አልቻለም። እና ውስጧ የሆነ ነገር አለ ትላላችሁ? ሁል ጊዜ ማለት ነው ሴት ልጅ ስለሆነች ብቻ ካጠገቧ ያለውን ወንድ ልጅ ነው አይታችሁ መፍረድ ያለባችሁ። ሀይሚ ሴት ሴት ስለሆነች ብቻ የሆነ ምንም ነገር ተፈጠረም አልተፈጠረም ብለን ማለፍ የለብንም። ስህተትም ሆነም አልሆነም ብለን ደምድመን ማለፍ የለብንም። ለምን ካጠገቧ ያለው ሰው ትክክለኛ ሰው እና እውነተኛ የሆነ ሰው ስለሆነ ስለዚህ ሃይሚን ብትሆን መስዋዕትነት የምትከፍልለት የሚሆናት የምትወደው ትክክለኛ ሰው ስለሆነ ብቻ ነው እንጂ ባይሆን ኖሮ እስከዛሬ ድረስ ማንም ሰው ይኸው። አላዛርና ሄሉ ያው አንድ ሰሞን ሽው ሽው ሽው አሉ፣ ተለያዩ፣ አለቀ። ግን ሃይሚና ብሩኬ ለእውነት ነው የተገናኙት። በቃ እንደ እውነት አላቸው ውስጣቸው እውነት አላቸው። ሁሉም ነገር በጊዜ ይሆናል። ብዙዎቻችሁ ደግሞ መቼ ፍቅሩን ገለጸላት? አፈቅርሻለሁ አላላትም። አፈቅርሻለሁ ባይላትም ማለት ነው። አፈቅርሻለሁ ብለው ከሚንከባከቡት በላይ ብሩኬ ለሃይሚ ፍቅሩን ሰጥተዋታል። በቃ ከምነግራችሁ በላይ ሃይሚዬም ለብሩኬ ቦታ ሰጥተዋለች። ግን ይሄ የስራ ጉዳይ ስለሆነባቸው ብቻ እንደዚህ ያው የሆነ ነገር ሲፈጠር ግጭ ግጭ ይመጣል። በዛ ነው እና ውድ ቤተሰቦቻችን የሆነ ነገር ሲፈጠር በተፈጠረ ቁጥር እንደዚህ ሰው ላይ እኔ ምንም አይመስለኝም። ቆርቆሮኛ አይደለም። ግን በባለፈው ተነጋግረን እንዴት ዛሬ እንዲተፈጠረ የሚለውን ነገር ለመናገር ፈልጌ ነው አሁን የመጣሁት። እናንተ የሚያስደስታችሁን ነገር አድርጉ። ምንም ችግር የለብኝም እኔ። ግን እኔ ይሄን ነገር እንዲሆን አልፈልግም። የሰጠሁት አስተያየት በጣም ትክክል የሆነ ነገር ነው። በቃ ለምን በሀይሚ ትናገራለች? ለምን ስሟን ጠራሽ? ወይ ላላቸው ነገር እንግዲህ ርዕሱ እሷ ነች። እኔ እንግዲህ እኔ ምግብ ሰርች፣ እዚህ ጋር አንድ ጓደኛ ምን ምን ጨምረሽበት ነው ወይ ሲጣፍጥ ብትባል እኔ ነኝ እንጂ የጨመርኩበትን የምናገረው ያች ጓደኛ አይደለችም። ይታውቃለች ምን ልጨምር ምን ልጨምር። ስለዚህ ርዕሱን ያመጣችው ሀይሚ ከሆነች ድረስ ከእሷ ጋር ነው መጫዋት ያለብን መስራት ያለብን እና እንደዛ ነው እኔ የማስበው፣ በኔ ቦታ። እናንተ ደግሞ እንግዲህ አላቅም። ለምን ስሪው ጀግናንሽ እንደዚህ በይ እንደዚህ በይ ነው መሰለኝ እናንተ የምትሉኝ ማለት ነው ይመስለኛል እንደዛ ነው። እኔ ደግሞ እንደዛ ብዬ ደግሞ እኔ አልፈልግም፣ ወንድሜ ማስከፋትም አልፈልግም፣ ለምን ከወንድሜ ጋር እንዲራራቁ አልፈልግም። በቃ እሷም እህቴ ናት ብሩክም ወንድሜ ነው። ብሩክ አሳዘነኝ ያልኩበት ምክንያት ደግሞ ያው የተፈጠረው ነገር ስለሚያሳዝን ነው እንጂ ሌላ ነገር አስቤ ወይም ደግሞ በሌላ መንገድ ሄጃ አይደለም። ብዙዎቻችሁ ብዙ ነገር እየጻፋችሁ ነው፣ ግን ሀጢያቱ ለራሳችሁ ነው እንጂ እኔ እንኳን አደለም የሀይሚን ገንዘብ ቀርቶ እንኳን አደለም ልመኘው ላስበው እኔ እኔ ሲስ ኮራ ቀብረር ያልኩ እኮ የሸዋሮ ቤት ለኝ ማያስባችሁ ነው። በወንድ ላይ በሴት ላይ ሴት ምደረበው ማያስባችሁ ነው። እንደዛ ምትሉስ አይደብራችሁም? ትንሽ ሼም ቆን ጠጣ ያደርጋችሁም እንዴ? ሆ፣ ጉድ እኮ ነው። ለዛውም ለዛውም በሀይሚዬ ላይ በሀይሚዬ ገንዘብ ላይ ባላይ ላይ ራሱ በጫምርላ ደስ ይለኛል። አይገርማችሁም? ለማንኛውም እንግዲህ ለዛሬ ጀላችሁ መጣት ቪዲዮ ይሄን ይመስላል። ሰላም ጤና ይብዛላችሁ። ባይ ባይ።